ካሳንቺስ ተሞሸረች፣ ደመቀች፣ ተዋበች። ካሳንቺስ ነበረች የጉስቁልና ማዕበል የበረታባት ታሪኳና ገጽታዋ ጀርባና ፊት የሆኑባት የመንደር ደንብ የሌላት ከተማና ከተሜነት ያልተስማሙባት ጭቃ በእግሯ ላይ በቀኝና በግራ ተንፏቋ ትሄደው ርቃ ከውበት ሐሳብና ጭንቀት ነፍሷን እንደወጠረው ያን ያረጀ ታሪክ ራሷ ትቀየመው። አሁን ግን ዘመኑ ተለወጠ፣ ቀኑ ከባድ ዘርፍ ነጠቀ። የካሳንቺስ ጥቁር ደመና ተከፈተ፣ ተደመቀ። መንደር በመንደር ተሻሽሏል፣ መንገድ በእልፍ ተስፋፍቷል። የጎብኚው አይን አሁን እንደ አዲስ በራ። በትንሣኤው ማግስት ትንሣኤዋ ተወራ። አሁን ግን አዲስ ልብስ ለበሰች፣ እንደ ማለዳ ፀሐይ ብራ ሆነች፣ በወለላ ደመቀች፣ በተራራ ልብ ተገለጠች። ካሳንቺስ ተሞሸረች፣ ደመቀች፣ ተዋበች። ካሳንቺስ ተሞሸረች፣ ደመቀች፣ ተዋበች፣ ደመቀች፣ ተዋበች።